የሐኪሞች አመፅ ወደ ዩኒቨርስቲዎች ተስፋፋም፣ ሚኒስትሩ አስፈራሩ። በሆስፒታሎች ሙሉ አድማ ሊደረግ ነው። መንግስት ከጤና ባለሙያዎች ጋር እልህ ተጋብቷል የሚል ወቀሳ ከያቅጣጫው እየቀረበበት ነው። ወደ ኃይል እርምጃ በማምራት አድማውን ለማስቆም እያደረገ ያለው እንቅስቃሴ አድማውን ይበልጥ እያሰፋውና አካሄዱንም ወደ ሙሉ አድማ ማለትም አገር አቀፍ አድማ ነውጥና መስክ እየቀየረው ነው ተብሏል። ይህ አካሄድም ወደ አደገኛ ምዕራብ እየተሸጋገረ ያለው የጤና ባለሙያዎች አድማ ወደ ዩኒቨርሲቲዎች እየተስፋፋ ስለመምጣቱም ቅርብ ሰዓት የወጡ መረጃዎች ያሳያሉ። በአሁኑ ሰዓት መንግስት የፌዴራል ፖሊስን ጨምሮ ሌሎች የጸጥታ አካላትን በስፋት በማሳተፍ በየሆስፒታሉ እና በየህክምና ዩኒቨርሲቲዎች እያሰማራ ይገኛል። ስዩም ተሾመ በፍርድ ቤት ግቢ ውስጥ ታየ። የፌዴራል ፖሊሲ የመጨረሻ ትዕዛዝ ተሰጠው። የመከላከያ የክብር አባልና የጠቅላይ ሚኒስትሩም የቅርብ ሰው እንደሆነ የሚነገርለት ስዩም ተሾመ እንደ አዲስ መነጋገሪያ ሆኗል። ሰላም ጤና ይስጥልን ውድና የተከበራችሁ ቤተሰቦቻችን፣ እነዚህና ሌሎች አጭር ሰበር መረጃዎችን ይዘንላችሁ መጥተናል። ለቻናላችን አዲስ ሆናችሁ ሰብስክራይብ በማድረግ የምለቃቸው ቪዲዮዎች እንዲደርሷችሁ የደወል ምልክቷ አንዴ በመጫን ቤተሰብ ይሁኑ። ይህ ቪዲዮ ለሁሉም ተደራሽ ይሆን ዘንድ ቪዲዮውን ላይክ በማድረግ ይጀምሩ። አሁን ወደ ያዝንላችሁ መረጃዎች አለፈን፣ አብራችሁን ቆዩ። በሪፐብሊካን ጋር በሆስፒታሎች ተሰማራ። የአዲስ አበባ የበለ ቤት አሰሳና ፍተሻ ከአራት ኪሎ ቀጭን ትዕዛዝ ወርዷል። ከወደ አራት ኪሎ ሰሞኑን የሀኪሞች አድማን አስመልክቶ ጥብቅ የተባለ ትዕዛዝ ተላልፏል። አብይ በቀጥታ የሚያዙት ኃይል ለግዳጅ አሰማርተዋል ቀለቡም ተጥቆም ከአራት ኪሎ የሚሰፈርለት ይህ ኃይል በጠቅላይ ሚኒስትር አብይ ቀጭን ትዕዛዝ ሰሞኑን አድማ ለማስቆም በሚደረገው ጥረት ላይ ሁነኛ ሚና ተሰጥቶት እንዲሰማራ መደረጉ ታውቋል። ጠቅላይ ሚኒስትር አብይ አዝማሚያው ያለአማራቸውና ወደ ሌሎች ሀገሪቱ አካባቢዎች ሊስፋፋ ይችላል ብለው የሰጉበት የአዲስ አበባ የሀኪሞች አድማ እንቅልፍ ነስቷቸዋል። አድማው በዋነኝነት አዲስ አበባን መቆጣጠር ከቻልን ሌላው አያቅተንም፣ የክልሎች አድማ መነሻው የአዲስ አበባው እንቅስቃሴ ነው ብለው ስለደመደሙ ለፌዴራል ፖሊስና ለሪፐብሊካን ጋርድ ስምሪት መስጠታቸው ተሰምቷል። እነዚህ ሁለት የጸጥታ አካላት አዲስ አዲስ አበባ ላይ የተጠናከረ የጸጥታ ጥበቃና ቁጥጥር እንዲሁም የአሰሳ ስራ እንዲሰሩ ታዘዋል። በዚህም ከብሔራዊ መረጃና ደህንነት ቢሮ ጋር በጥምረት የአድማው መሪና አከናዋይ ናቸው የተባሉ ሀኪሞችን እየለቀሙ ወደ አልታወቀ ቦታ እንዲወሰዱም አስፈላጊ ከሆነን የኃይል እርምጃ እንዲወስዱ፣ በየመንግስት ጤና ተቋማት ምንም አይነት አድማና እንቅስቃሴ እንዳይደረግ እንዲቆጣጠሩ ታዘዋል። አድማው ወደ መመራኑ እንዳያመራም አዲስ አበባ ላይ አስቸኳይ ስብሰባ እንዲካሄድ ያደረጉት አብይ የአድማው መሰረት የአዲስ አበባው እንቅስቃሴ መሆኑን በመረዳት በከተማው ጠበቅ ያለ እርምጃ እየወሰዱ ነው። በዚህም በአራት ኪሎ ቀጭን ትዕዛዝ ተከትሎ ከፍተኛ የጸጥታ አካላት በመንግስት ሆስፒታሎችና የጤና ዩኒቨርሲቲዎች እንዲሰማሩ በመደረግ ላይ ናቸው በኃይል እርምጃ የአዲስ አበባውን አድማ በመቆጣጠር በመላው ሀገሪቱ የተፈጠረው ስጋት ለማስወገድ የቆረጡት ጠቅላዩ በጎን ጤና ሚኒስትር አድማ በመቱና በስራ ገበታቸው ላይ ባልተገኙ የጤና ባለሙያዎች ምትክ በርካታ አዳዲስ ስራ ፈላጊዎችን በቅጥሩ እንዲቀጥር አዘዋል። ከዚሁ ጋር ተያይዞ የሀኪሞች አመጽ ወደ ዩኒቨርሲቲዎች እየተስፋፋ ነው። ሚኒስትሩ አስፈራርተዋል። በሆስፒታሎቹ ሙሉ አድማ ሊደረግ ነው። መንግስት ከጤና ባለሙያዎች ጋር እልህ ተጋብቷል፣ የሚል ወቀሳ በየአቅጣጫው እየቀረበበት ነው። ወደ ኃይል እርምጃ በማምራት አድማውን ለማስቆም እየተደረገ ያለው እንቅስቃሴ አድማውን ይበልጥ እንዳሰፋው ለማን አካሄዱም ወደ ሙሉ ለሙሉ አድማ ማለትም ሀገር አቀፍ አድማና ነውጥና ወደ አመፅ እየቀየረው ነው ተብሏል። ይህ አካሄድ ወደ አደገኛ ምዕራፍ እየተሸጋገረ ያለው የጤና ባለሙያዎች አድማም ወደ ዩኒቨርሲቲዎች እየተስፋፋ ስለ መምጣቱ በቅርብ ሰዓት የወጡ መረጃዎች ያሳያሉ። በአሁኑ ሰዓት መንግስት የፌዴራል ፖሊስን ጨምሮ ሌሎች የጸጥታ አካላትን በስፋት በማሳተፍ በየሆስፒታሉና በየህክምና ዩኒቨርሲቲዎች እያሰማራ ይገኛል። በዚህም አድማ የመጡ ሐኪሞች እየታሰሩ ሲሆን እስሩም በፕሬዚደንትና ኢንተር ሐኪሞች ላይም ተፈጻሚ በመሆን ላይ ይገኛል። በአዲስ አበባ ጥቁር አንበሳና ጳውሎስ ሆስፒታል እንዲሁም በሌሎች የክልል ከተሞች እንደ ጎንደር ዩኒቨርሲቲ ባሉት ተቋማት የጸጥታ አካላት ለሊት ጭምር በር ሰብረው በመግባት በርካቶችን እያፈሱ ወዳልታወቀ ቦታ እንደወሰዱ እየተነገረ ነው። ይህ የጸጥታ አካላት የተጠናከረ እርምጃ ከሰዓታት በፊት ከወጣው የጤና ሚኒስትር መግለጫ በኋላ የጎላ ሁኗል። የጤና ሙያ የስራ ማቆም አድማ ከማይደረጉባቸው የስራ ዘርፎች መካከል አንዱ መሆኑ በግልጽ ተደንግጓል ያለው የጤና ሚኒስትር በጽሑፍ በቶ መግለጫ መጨምና በምንም ሁኔታ መቋረጥ ከሌለባቸው ማህበራዊ አገልግሎቶች አንዱ የጤና አገልግሎት ነው ያለ ሲሆን፣ ዛሬን ጨምሮ ባለፉት ቀናት በመላው ሀገራችን በሚገኙ የጤና ተቋማት እንደ ወትሮ ሁሉ መደበኛ የጤና አገልግሎቶች ለማህበረሰባችን ያለምንም መቆራረጥና መስተጓጎል እየተሰጡ ይገኛሉ ሲል አነጋጋሪ መግለጫ አስነብቧል። ስዩም ተሾመ በፍርድ ቤት ግቢ ውስጥ ታየ፣ የፌዴራል ፖሊስ የመጨረሻ ትዕዛዝ ተሰጠው። የመከላከያ የክብር አባልና የጠቅላይ ሚኒስትሩም የቅርብ ሰው እንደሆነ የሚነገርለት ስዩም ተሾመ እንደ አዲስ መነጋገሪያ ሆኗል። እነ ክርስቲያን ታደለ በቀጠሯቸው መሰረት ችሎት ላይ በቀረቡለት ስዩም ተሾመ በፍርድ ቤት ቅጥር ግቢ ውስጥ ለጥቂት ደቂቃ ከታየ በኋላ ከአካባቢው መሰሮ መነጋገሪያ ሆኗል። ስዩም ከችሎቱ አስቀድሞ በፍርድ ቤቱ አካባቢ እንደነበረ የተነገረ ሲሆን በትናንቱ ችሎት ላይ የተሰየሙ ዳኞች ለመጨረሻ ጊዜ ለፌዴራል ፖሊስ ትዕዛዝ አስተላልፈዋል። በፍርድ ቤት ግቢ ውስጥ ከችሎቱ አስቀድሞ የታየን ግለሰብ ፌዴራል ፖሊስ ወደ ችሎት ማምጣት እንደምን ተሳነው የሚል ጥያቄ አስነስቷል። ይህም በግልጽ በፍትህ ስርዓቱ ላይ ያለውን አደገኛ አካሄድ የሚጠቁም መሆኑን ማለትም ህግ አስፈጻሚ አካላት ለዳኞችና ለፍርድ ቤቶች የማይታዘዙበት አውድ መፈጠሩን ሁሉም እየታዘበ ነው። ፍርድ ቤት እየታየ ባለበት ሁኔታም ስዩም ተሾመ የተባለ ግለሰብ በፍትህ ሂደቱ ላይ ተጽዕኖ እየፈጠረ ነው፣ ስማችንንም አጥፍቷል በሚል አቶ ዮሐንስ ቦያለውና አቶ ክርስቲያን ታደለ ለፌዴራል ከፍተኛ ፍርድ ቤት አቤቱታ ማቅረባቸው በተደጋጋሚ መዘገቡ ይታወሳል። የፍርድ ቤቱን ትዕዛዝ ተከትሎ የፌዴራል ፖሊስ ግለሰቡን ማቅረብ እንደማይችል በተደጋጋሚ ተናግሯል። ችሎቱ የፌዴራል ፖሊስ ግለሰቡ ማቅረብ አልችልም ካለ በቀጣይ ምን ማድረግ አለበት የሚለውን ብይን ለመስጠት በትናንትናው ዕለት ቀጠሮ ተይዞ ችሎት ተሰይሞ እንደነበር ለማወቅ ችለናል። በተመሳሳይ ቀንና ሰዓት ደግሞ ስዩም የተባለው ግለሰብ የከፍተኛ ፍርድ ቤት ፕሬዚዳንት ወይዘሮ ሌሊሴ ደሳልኝና የእናቱ ዮሐንስ ቦያለውን ክስ የያዘው አቃቢ ህግ ባለሙያ ሀገር በመሆን ከተነጋገሩ በኋላ ወደ ቤቱ መመለሱ ታውቋል። ይህንን ተከትሎ በዋለው ችሎት አቶ ዮሐንስ ቦያለው የአገሪቱ የፍትህ ስርዓት፣ በተለይ ዳኞችን በአደባባይ ሲዘልፍ የሚውለውን ግለሰብ የፌዴራል ፖሊስን አስፈጻሚ አካል ማቅረብ አልቻልንም በሚል በድርጊቱ እንዲገፋበት ሲያበረታቱት አዝነን ነበር ብለዋል። አክሎም ነገር ግን የዳኞችን ክብርና የፍትህ ስርዓቱን ተአማኝነቱን ለማስጠበቅ የሚገባው የከፍተኛው ፍርድ ቤት ፕሬዚዳንት ትናንት ወይዘሮ ለሊሴ ደሳለኝ በህግ የሚፈለግን ሰው በችሎቱ ግቢ ውስጥ አግኝተው አባብለው ሲሸኙ ከዚህ በላይ ምን የሚያሳዝን ነገር አለ ሲሉ በችሎቱ ቁሙ ተናግረዋል። አቶ ዮሐንስ አክለውም ይሄ ችሎት ስዩምን እንዴት ማቅረብ እንዳለበት ሲያስብ ሲጨነቅ፣ አለቃችሁ ደግሞ ደጅ ላይ ከግለሰቡ ጋር ሻይ ቡና እያሉ ነበር። እናንተም ከዚህ በላይ ብትሄዱ እንደኛ ትታስራላችሁ፣ ቤተሰባችሁ ሊበተን ስለሚችል ብዙ አናስቸግራችሁም ተውት ብለዋል። አቶ ክርስቲያን ታደለ በበኩላቸው ትናንት ወደ ችሎት ስገባ ስዩምን አይቸው ነበር። ምናልባት የቀረበበትን ክስ ቀርቦ ሊከላከል መስሎኝ ነበረ በኋላ ግን በችሎቱ እንዳልተገኘና ለመጨረሻ ጊዜ የፌዴራል ፖሊስ ጥረት አድርጎ እንዲያቀርበው ትዕዛዝ ሲጽፍ ግለሰቡ ከዚህ የከፍተኛ ፍርድ ቤት ፕሬዚዳንት እና ክሳችንን ከያዘው አቃቢ ሕግ ጋር ተነጋግረው በግቢው መዝናኛ ሻይ ቡና ተባብሎ መሄዳቸውን ሰማን። እኔ በግሌ ስዩምን አመሰግነዋለሁ። የራሴ የሚለውን የመንግስት ስርዓትና የፍትህ ተቋማት ልፍስፍስነት ራቁታቸውን አስቀርቷቸዋል ሲል ለችሎቱ ተናግሯል። የሁለቱ ተከሳሾችን አቤቱታ በጸጥታ የተከታተለው ችሎት በጉዳዩ ላይ አስተያየት ሳይሰጥ የፌዴራል ፖሊስ ለመጨረሻ ጊዜ ጥረት አድርጎ ስዩም ተሾመን እንዲያቀርብ ሲል